ጤና ይስጥልኝ። የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን ለዛሬ አንድ ጽሁፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁ ነው። ስለ ሀገር ሚስጥር መከራ የተቀበለ ከነበረ መጽሐፍ የተወሰደ በገጽ ተጫኔ ወይንም በዘነበ ፈለቀ የተጻፈ በ1977 መጀመሪያ ወራት ላይ እለቱን በማላስታውሰው ጊዜ የአካል ማነቃቂያ የፊዚዮቴራፒ ህክምና ለማድረግ ረፋዱ ላይ ወደ ጦር ኃይሎች ሆስፒታል ሄድኩ። ህክምናው ወደሚሰጥበት ክፍል ሳመራ ጓድ ገስጥ! የሚል የሴት ጥሪ ከኋላይ ሰምቼ ዞር ስል የጠራችኝ የማውቃት ነርስ መሆኗን አረጋገጥኩና ቁም ብዬ ጠበቅኳት። አጠገቤ እንደደረሰች ሰላምታ ከተለዋወጠም በኋላ ምስጢር በሚመስል አኳኋን ድምጿን ዝቅ አድርጋ አንድ ሰው ሊያነጋግረኝ እንደሚፈልግ ነገረችኝ። ማን እንደሆነ ስጠይቃት ተሽከርካሪ ወንበር ወይንም ዊልቸር ላይ ተቀምጠው ፀሐይ ወደሚሞቁ ህሙማን እያመላከተችን ያውለ እዚያ አለችኝ። በተሽከርካሪ ወንበር ላይ የተኮለኮሉት ህሙማን በርካታ በመሆናቸው ሁሉም የጦር ሜዳ ቁስለኞች ናቸው። ያመለከተችኝ ሰውን መለየት ተስኖኝ፣ ቀድሞ የማውቀውና መልኩን የዘነጋሁት ይሆናል ብዬ ግር በተሰኘ ሁኔታ ተከተልኳት። ከሰውየው አጠገብ እንደደረስኩ ያየሁትን ማመን አዳገተኝ። ሁለት እጁና ሁለት እግሮቹ ተቆርጠዋል። ሁለቱም ዓይኖቹ ጠፍተዋል። የለቅሶ ሳግ ስለተናነቀኝ ምን በላ ወረደበት ለመጠየቅ አልቻልኩም። መቼ ነው ጦር ሜዳ የድከውና እንዲህ ለሞን የበቃኸው ብዬ አሰብኩ። ዘለግ ላለ ጊዜ ዝም በማለቴ ረሳኸኝ እንዴ? ገስጥ ተድላ ሳሙኤል ነኝ እኮ አለኝ። አራል ረሳሁህም፣ ተድላ መናገር አቅቶኝ ነው። ለሞኑ እንዲሆንከው ምን ነክቶ ነው አልሁት። ለቅሶዬን መቆጣጠር እያቃተኝ ወደ መኝታ ክፍሌ እንሂድና ብቻችንን ሆነ ብሎኝ ነርሷ ወንበሩን እየገፋች እኔ ተከትዬ ሄድን። ከዚያም ለብቻው የተሰጠውን መኝታ ክፍል እንደዘጋን ይኸው ልገስጥ እንግዲህ ጉዴን ልንገርህ ብሎ ጀመረ። አንድ በምዕራብ ጀርመን የሚኖር የሀገር ጠላት፣ ማንነቱ አልተገለጸልኝም፣ እንዳነጋገሩ ግን የሻእቢያ ሰው ይመስለኛል። እንድንገድል ትእዛዝ ተሰጥቶን እኔና ጌቱ ወደ ምዕራብ በርሊን ሄድን። ኢትዮጵያዊነታችንን የሚያመላክት አንድም ፍንጭ እንዳይኖርና ከኢትዮጵያውያን ጋርም ግንኙነት እንዳናደርግ በጥብቅ ተነግሮናል። አንድ አፓርታማ ለሁለት ተከራይተን ተቀመጥን። ከዚያም ሰውየውን መከታተል ጀመርን። በአጭር ጊዜ ውስጥም መውጫ መግቢያ መንገዱንና ሰዓቱን፣ የሚያዘወትርበትን መዝናኛ ስፍራ ጠና ነው አብዛኛውን ጊዜ ወደ መጻሕፍት ቤት መሄድ እንደሚያዘወትርም ተገነዘብን። አንድ ቀን በሩቅ ርቀት ተከተል ነው ወደ ሚያዘወትረው መጽሐፍት ቤት ሄድን። የሚፈልገው መጽሐፍ መደርደሪያ ላይ አቶ ይመስለኛል። የመጽሐፍት ቤቱን ኃላፊ ፈልጌ አጣሁት፣ እባክህ እንዴት ትረዳኛለህ ብሎ ሲጠይቀው፣ ኃላፊውም በውሰት እንደተሰጠና ቶሎ እንደማይመለስ ሲነግረው ሰማን። እኛም ወጥመዳችንን በተባለው መጽሐፍት ውስጥ አስቀምጠን ልንልክለት እንደምንችል ተመካከርን። ወደ መጽሐፍት መደብር ሄደን ተመሳሳይ ርዕስ ያለውን መጽሐፍ ገዛን። ከዚያም በሌላ ከተማ ከሚኖር ቅርብ ጓደኛው የተላከ አስመስለን በፖስታ እንደታሸገ እንዲደርሰውና በምንልክበት ዕለትም እኔ በመጽሐፍ ውስጥ ፈንጁን እንዳሰናዳ፣ ጌቱ ደግሞ የሰውየውን እንቅስቃሴ እንዲከታተል ተስማምተን የሥራ ክፍፍል አደረግን፣ በማለት ተድላ የምዕራብ በርሊን ተልእኮውን መተረቅ ቀጠለ። እርሱ ፈንጁን ከመጽሐፍ ጋር ሊያዋድድ እቤቱ አለ። ስራውን አጠናቆ መጽሐፉን ጠረጴዛ ላይ እንዳስቀመጠው ጌቱ ከውጪ ገባ። ልክ የተላከ ያህል በቀጥታ ወደ ጠረጴዛው በጥድፊያ ሄዶ ስራህን አልጨረስክም እንዴ ብሎ መጽሐፉን ሲያነሳ ተድላ ተው ተው እያለ ሲጮህ ፈንጂው ሲናጋ እንደሆነ ጌቱ እንደ ወረቀት ተቦጫጭቆ ሲበታተን አፓርታማው ተደረመሰ። ተድላ በፈንጂው ግፊት ከአፓርታማው ኮረት ጋር ወደ ውጪ ተወረውረና አንድ እግሩ ተቆርጦ ራሱንም ስቶ ተገኘ። ከዚያም ወደ ሆስፒታል ተወሰደ። ራሴን እንዳወቅኩ የተኛሁበት አልጋ በፖሊስ ተከቦ አገኘሁት፣ በማለት ተድላ አሳዛኝ ታሪኩን ቀጠለ። የት አገር ሰው ነህ ብሎ አንዱ የፖሊስ መኮንን ጠየቀኝ። ኢትዮጵያዊ መሆን የነገርኩት። ይህን አሰቃቂ ተግባር በኛ ሀገር ላይ እንድትፈጽም ኮሚኒስቱ መንግስትህ ነው አይላከህ? አይደለም። ኬጂቢ ነው? አይደለም። ታዲያ ምን የሚባል ነፍሰገሬ ድርጅት ነው የቀጠረ? በሻዶ የሚባል ነው አብዮት ሀገር ነው አላውቅም። እኔን እዚህ ነው በአንድ ግለሰብ አማካኝነት ያገኘኝ። አገናኝህ ማን ይባላል ብሎ ሲጠይቀኝ አፌ ላይ የመጣልኝን የአንዱን ጀርመን ስም ነገርኩት፣ እያለ ተድላ ሲናገር ጣልቃ ገብቼ በሻዱ ድሮ የምናውቀው ነው ወይንስ የግዳጅ ማስመሰያ ይሆን ብዬ ጠየቅኩት። ያው ድሮ የምናውቀው ነው ብሎ ምሬቱን ጥሶ በወጣ ሳቅ ፈገግ አለ። በሻዱ ደብረ ዘይት አየር ወለድ ውስጥ በነበርንበት ዘመን የእግር ኳስ ቡድናችን ከሌላ ቡድን ጋር ሲጫወት ወደ መሀል አቀብል ለማለትና የቡድናችንን አጫወት ለማስተካከል ስንፈልግ የምንጠቀምበት የሚስጥር ቃል ነው። ቃሉ የኦሮሞ ሴት ስም ሲሆን ለዚሁ ተግባር ለምን እንደተጠቀምንበት ተጨባጭ ምክንያት አልነበረንም። ተድላ መናገሩን ቀጥሎ ዳግመኛ በዚህ እጅህ ሌላ ፈንጂ እንዳታጠምድበት በዚህ እግርህ እንዳትራመድበት አርፈ እንድትቀመጥ አድርግሃለሁ ብሎ ሁለት እጆቼንና ተራፊ አንድ ግሬን ተራፊ አንድ ግሬን አይኔ እያየ ያለ ማደንዘዣ በመጋዝ ቆርጦ ጣላቸው። በመጨረሻም በዚህ አይኖችህ ከእንግዲህ ያለምን አያታያትም ብሎ ሁለቱንም አይኖቼን በስክሪፕቶ ጠንቁሎ አጠፋቸው በማለት እንደተናገረ ተንሰቅስቆ አለቀሰ። ሻምበል ባሻ ተድላ ሳሙኤል ሀገር የማይበቃው ንቁና ቀልጣፋ ወታደር ነበር። እኔ ወደ አየር ወለድ እንደ ገባው እሱ አስተማሪ ሆኖ ነው የተዋወቅ ነው። ቀስ በቀስ በመቀራረብም ጓደኛሞች ሆንን። በፈንጂና ፈንጂ ነክ ጉዳይ የተዋጣለት ባለሙያ ሲሆን የሬንጀር ትምህርቱን ያጠናቀቀው በአሜሪካ ነው። በአየር ወለድ ውስጥ የኮማንዶ የፈንጂና የአካል ማጎልመሻ መምህር ነበር። በበረራ ደህንነት ሰራተኝነት ለበርካታ ዓመታት ቆይቷል። በዚሁ ስራው አማካኝነት ነው በሀገርና ሕዝብ ደህንነት ጥበቃ ሚኒስቴር ስር ሆኖ ለአጠቃላይ የህይወት ጉዞው መጨረሻ በሆነው ተግባር ወደ ምዕራብ ጀርመን የተላከው። የተናገረውን አሳዛኝ ሁኔታ ካደመጥኩ በኋላ የአስር አለቃ ጌታ ቸኩል ነው ከዚህ ላይ ደግሞ ከተገቢው በላይ የራስ መተማመን ባህሪ ያለበት ለዚህ ስራ እርሱን ለምን መረጥክ? አልኩት። ጌቱ ችኩል ቢሆንም ጎበዝ ልጅ ነው፣ ከሞላ ጎደል በርኒንን ስለሚያውቅ ስራውን ለማሳካት አስፈላጊ ነበር። ሰውየውን በፈንጂ ለማጥፋት ለምን መረጣችሁ? በሌላ ዘዴ፣ ለምሳሌ በጥይት? ሰውየው ሲበዛ ጠንቃቃ በመሆኑ ለዚህ አይነት ግድያ የማያመች ነው። ስከታተለው ቆይቼ አንድ ቀን መኖሪያ ቤቱ አካባቢ ኢላማይ ውስጥ ገባልኝና ልገድለው ካነጣጠርኩ በኋላ እድሜዋ ሰባት ዓመት ያህል የሚገመት ሴት ልጁ መታ ተጠመጠመችበት። በዚህ ሁኔታ ብገድለው እኔም ካምሮ የማይጠፋ ትዕይንት ስለሚሆንብኝ ተውኩት። ከዚያ በኋላ በሌላ ስፍራ ባገኘው ብዬ ብከታተለውም ላጠምዶ አልቻልኩም። ከዚህ ደግሞ ቶሎ በሉ የሚሉት ቦታ በዛብን። ስለዚህ በፈንጂ አጥፍተነው ብንገላገል መረጥን አለኝ። ከዚያም በምን ሁኔታ ወደ ሀገር ቤት እንደተመለሰ ጠየቅኩት። ከዓለም አቀፍ የረዴት ስራው ጋር ችግር ይፈጥርበት ይሆናል ብዬ ስለምሰጋ ስሙን የማልጠቅ ሰው የአንድ መልካም ሰው ስም ነገረኝና እሱ ባደረገለት ትብብር የኢትዮጵያን ስም በማያስነካ ሁኔታ እንደ ግለሰብ ጉዳይ ተይዞ በዓለም አቀፍ ቀይ መስቀል ማህበር አማካኝነት ወደ ሀገሩ እንደተመለሰ ከገለጸልኝ በኋላ በሕክምና ሰበብ እዚህ ደብቀው አስቀምጡኝ። አመት አልፎኛል። ቤተሰብ ቤት እንዳለ አላውቅም። ለግዳጅ ሩቅ ስፍራ ሄዷል እየተባለ እንደሚነገራቸው ሰምቻለሁ። ሲስተር ታደለችን፣ እባክሽን የሚያውቀኝ ሰው ፈልጊና አገናኘኝ ስላልኳት ነው አንተን የጠራችልኝ። እባክ ጓድ ገስጥ፣ በድሮ ጓደኝነታችን እለምንሃለሁ። ችግሬን ለጓድ ፍቅረ ስላሴ አድርስልኝ ብሎ ተማጸነኝ። ተሾመ አያውቅም እንዴ? አልሁት። የጋራ ጓደኛችን ተሾመ ተስፋዬ የሻምበል ፍቅረ ስላሴ ልዩ ረዳት ስለነበር እሱም ያውቃል። ሀገሬ እንድገባም እዚህ እንዲቀመጥም የረዳኝ እሱ ነው። እየተመላለሰ ጠይቆኛል። ከአቅሙ በላይ የሆነ ችግር ገጥሞታል መሰለኝ ጨርሶ ቀረ። ሚኒስትሩስ መጥቶ አላዩህም? የደህንነት ሚኒስትሩን ማለቴ ነበር። እንደመጣው ሰሞን አንድ ቀን ብቅ ብለው ስለ ሁኔታው ለማንም አትንገር ስለ ቤተሰብህ አታስብ ደሞዝ በየወሩ እየተከፈላቸው ነው ብለውኝ ሄዱ። ከዚያ በላ በቅ ብለው አያውቁም፤ ሲለኝ ከእርሱ ጋር መገናኘትና ማውራት፣ ስለ እሱ ጉዳዩን ማንሳት አደገኛ መሆኑ ገባኝ። ወደ በርሊን የተላከበት ጉዳይ የተዋጣለት ቢሆን ኖሮ አፈራ አይንካህ የሚባል በጀግንነታቸው ከተሾሙና ከተሸለሙ ጀግኖች ሁሉ ቀድሞ ተሰላፊ ብሔራዊ ጀግና በሆነ ነበር። አለቃውም እኔ መረጥኩት ጀግና እኔ ማንን ለምን ስራ እንደሚስማማ የመምረጥ ብቃት ያለኝ ብል ሰው እያለ በእሱ ጀግንነት በተጀነኑበት ነበር። ነገር ግን በለስ ከፍታ ተልእኮው ከሽፎ እርሱም አካሉን አቶ ዳግመኛ እንደማይጠቀሙበት ሆነው በመመለሱ ብሔራዊ ምስጢር በመሸሸግ ሰበብ አገልግሎቱን እንደጨረሰ እቃ ወደ ስርቻ ወረወሩት። ያንተን ጉዳይ ሰው አይስማው ተባለ። የተሾመን ገዛ ተስፋ አድርጌ ጓድ ፍቅረ ስላሴ እንዲያውቅ ሞክራለሁ። ለመሆኑ እንዲሆንላ የምትፈልገው ምንድን ነው? አልኩት። ከቤተሰቤ ልገናኝ፣ ውዝፌ ቤት ኪራይ ስለበዛብኝ ይሰረዝልኝ፣ አሁን ቤተሰቤ የሚኖርበት ቤት ከዚህ ስወጣ ለዊልቸር ስለማያመች ሌላ ቤት ይሰጠኝ፣ ለቤተሰቤ የድጎማ ገንዘብ መሰጠቱ ቀርቶ ያለሁበት ሁኔታ ተነግሮ ደሞዜ በአግባቡ ይከፈለኝ፣ ለዘላቂ ኑሮ የመደጎም የሚሆን ስራ እንድሰራ ስልጠና ይሰጠኝ። በዳበሳ የሹራብ መስሪያ መሳሪያ ለመጠቀም እየተለማመደ ነበር እያለ ፍላጎቱን ደረደረልኝ። የደረሰበት አደጋ፣ እየተቀበለ ያለው መከራና ለሰራው ተግባር የተከፈለው ወሮታ እንደተሰበረ ሸክላ እቃ መወርወር መሆኑ በእጅጉ ቢያሳዝነኝም የጠየቀውን የማላስፈጽምለት አቅመቢስ ቢስ በመሆነ የቆጨኝና የነግ በኔ በሶት እያንገበገበኝ፣ ከሁሉም በላይ ኮሎኔል ተስፋዬ ወልደ ስላሴ ትእዛዛቸውን ተቀብሎ የስራ የበታች ባልደረባቸውን እንደ ወረቀት ጨባብጠ ወርውረው መርሳታቸውን በተደጋጋሚ በማየቴ የበታቾቻቸውን እንደ ዕቃ የሚቆጥሩ እብሪተኛና ራስ ወዳድ አለቃ መሆናቸው እየተሰማኝ ተለየሁት። አንዳንድ ጊዜ እጅግ አስጨናቂ ጉዳዮች የራሳቸውን መፍትሄ ይዞ ይመጣሉ። ለተድላ የገባሁትን ቃል ለማስፈጸም ልበል ልተው እያልኩ ከልቦናይ ጋር ስከራከር ሁለት ቀናት እንዳሳለፍኩ አንድ ጓድ በግዳጅ ላይ ከፍተኛ ጉዳት ደርሶበት ውጭ አገር ተልኮ ሕክምና ጨርሶ ሰሞኑን ይመለሳል። ካሁን በፊት ይኖር የነበረበት የቤት ኪራዩ ስለበዛና ሌላም ጉዳይ ስላለበት ከመመለሱ በፊት ለውጥ እንዲሰጠው ትእዛዝ ቢሰጥ የሚል ማስታወሻ የያዘች ብጣሽ ወረቀት በኮማንደር ለማ ጐተማ በኩል ደረሰችኝ። ወረቀቷ ለኮማንደር ለማ በተሾመ ተስፋ የተላከች ስትሆን የያዘችውን ጉዳይ እኔ ብፈጽመው እንደሚሻል በቃል የተነጋገሩ ይመስለኛል። ምክንያቱም ወረቀቷ በያዘችው ማስታወሻ አናት ግራ ጠርዝ ላይ ገስጥ ተድላ የሚል ጽሑፍ አለው። ሰውየው ማን እንደሆነ እንዳውቅ የተደረገ መላ መሆኑን ከመገንዘበኝ በላይ አዘኔታ የተመላበትና አደራ የማለት ድምጸት በልቦናዬ ተደመጠኝ። ለምን እንደሆነ አላውቅም፣ ያችን ወረቀት እስከ ዛሬ ድረስ በፎቶ ማህደር ውስጥ ከተድላ ፎቶ ግራ አጠገብ አስቀምጫታለሁ። በዚያን ወቅት ተሾመ እኔ ተድላን እንዳገኘሁት ባያውቅም እሱም በበኩሉ የተድላን ችግር በእኔ ሊያስፈጽም እንደሚችል ሲያውጠነጥን ከርሞ እንደነበር በማስታወሻው ይዘት ተረድቻለሁ። ስልክ ደወልኩና ማስታወሻውን በፈለግኩት ጊዜና በፈለግኩት ሁኔታ ስለደረሰኝ ካመሰገንኩ በኋላ ከተድላ ጋር መገናኘታችንን ሌሎቹንም ችግሮቹን እንዲቀለልለት እንደምፈልግ ጠቅሼ ለሻምበል ፍቅረ ስላሴ እንዲነገርለት ችግሩን በዝርዝር ገለጽኩለት። ተድላ ለኔም ላንተም እኩል ጓደኛችን በመሆኑ በደረሰበት ሁሉ ሐዘናችን የመረረ ነው። ጉዳዩን ጓድ ፍቅረ ስላሴም ያውቀዋል። የሚያውቀዋል። የተድላ ጉዳይ ለጊዜው ብሔራዊ ሚስጥር በመሆኑ በዝምታ እንዲቀመጥ በማንም በተለይም በዲፕሎማቶች ጆሮ እንዳይገባ በታላቅ ጥንቃቄ የተያዘ ነው። ምክንያቱ ይገባሃል። ስለዚህ በዚህ ጉዳይ ላይ መነጋገር ለእኔም ለአንተም አደጋ አለው። እኔም እየተመላለስኩ መጠየቄን ያቆምኩት ለራሴ ፈርቼ ነው። አንተም ባትሄድ ይበጅሃል ብሎ ቁርጡን ነገረኝ። የተድላ ተልእኮ በቀጥታ ጀርመንን ባይመለከትም ድርጊቱ ግን የአንድ ሉዓላዊት ሀገር ሰላምና ጸጥታ የሚያደፈርስ በመሆኑ በሁለቱ ሀገሮች መካከል ዲፕሎማሲያዊ ግጭት ከማስከተሉም በላይ በተለይ ኢትዮጵያን በአሸባሪነት ስለሚያስቆጥር ሚስጥሩ ቢዝረከረግ ታላቅ አደጋ እንዳለው ጥርጥር የለውም። ተሾመም ወደ ተድላ እንዳልሄድ የሰነዘረልኝ ምክር ትክክል ነበር። በተድላ እድል በእጅጉ አዘንኩ። ከአቅሜ በላይ በሆነ ምክንያት ሌሎች ጉዳዮችን ለማስፈጸም ቢያዳግተኝም ተሾመ ተስፋዬ በላካት ቁራጩ ርቀት አማካኝነት እነ ኮማንደር ለማ ጉዳዩን በማውቃቸው ከአሉባልተኞች ውንጀላ ነጻ ስለመሆን ተድላ ቢያንስ ተለዋጭ ቤት እንዲያገኝ ማድረግ ይቻለኛል የሚል እምነት አደረብኝ። በግል ጥረቴም ከቤተሰቡ አንድ ሰው ስለ ሁኔታው እንዲያውቅ ማድረግ እንደማያዳግተኝ አሰብኩ። ከዚያም የከፍተኛ አስራ ስምንት ሊቀመንበር ሚስጥሬን እንደሚጠብቅልኝ ስለተማመንኩበት ለሀገር እሰራ ብሎ እንደ ቃ የወደቀ ጀግናን እንርዳ በሚል መነሻ ተድላ ሳሙኤል የተጋፈጠውን መከራ ባጭሩ ነገርኩት። እርሱም በነገርኩት አምኖ ሚስጢሩንም እጠብቃለሁ፣ ያልከኝንም አድርጋለሁ ብሎ ቃል ገባልኝ። ይህን እንዳሳካው ተሾመ በሰጠኛ አድራሻ የተድላን ታናሽት ፈልግ ያገኘዋትና ሁኔታውን ካስረዳዋት በኋላ በህመምተኛ መጠየቂያ ሰዓት እየገባች እንድታዩ አደረኩ። እኔም ሁለት ጊዜ ያህል ይመስለኛል ተመላልሼ አየሁት። ከዚህ በኋላ ብመላለስ አደጋ እንደሚያገኘኝ በሚገባው አኳኋን ነገርኩትና ከነጭራሹ ቀረው። እድለ ቢሱ ተድላ ከቤተሰቡ ሳይገናኝ የጉስቁልናና የድብቅ ኑሮውን ቀጥሎ ኢህአዲግ አዲስ አበባ እንደገባ ከጦር ኃይሎች ሆስፒታል ተባረረ። እንግዲህ ከዚህ በኋላ የገጠመውን አንባቢው ይገምት። አይኖቹ አያዩም፣ እጅና እግር የለውም፣ ጆሮው በቅጡ አይሰማም። እናም በልምናና በጉስቁልና ሞተ ለሀገሬ ብሎ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሀሳባችሁን ኮሜንት ላይ ያስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።